እኔ ጋ ሁላችሁም አለው። ክብር ለድንግል ማርያም ይሁን። ቤተሰብ ዛሬ መጥቻለሁ ማለት ነው። ለመሰጣችሁኝ አስተያየትና ምክር ሀሳብ በጣም ነው የማመሰግነው። ላይክ እና ሰብስክራይብ አድርጉልኝ። ዛሬ የመጣሁት በጣም ብዙ የምንሰራው እኛ የማዳም ቅመሞች አለን፣ ብዙ ብዙ ማለት ሁሉም የማዳም ቅመም የሚሰራው ስህተት ነው። ዛሬ ደግሞ የጄላችሁ የመጣሁት ማለት ነው እንግዲህ ይሄ ምንድነው፣ ወደ ጉዳይ ስገባ ማዳሞቻችሁ አንዳንድ ቀን ሬስቶራንት ዘመዶቻቸው ጋር ምናምን ይወስዱናል? እና እኛ ኢትዮጵያውያኖች ተግደርዳሪዎች የምንሰራው ስህተት በጣም በቃ የሚያስገርመኝ ለምንድን ነው እንደዚህ የምንሆነው ብዬ በቃ እንድመራመር ራሱ የሚያደርገኝ ነገር ነው ይሄ ሁላችንም እኔም የማደርገው ነገር ነው እሱ ምንድን ነው አሁን ሄደን ሬስቶራንት ምግብ መሳብ ቤት አንበላም በላም ውጪ ነው የምንበላው ተብሎ እንሄዳለን። እኔ ነው ይመጣል እሺ፣ ማንበቡን አንችልም እሺ። ተተነዋል አረበኛ ምንም ይሆን ግን ማለት ነው ቆፍጠን ብላችሁ ልክ እንደ ሌላ ዜጎች ማለት ነው፣ እንደ ፊሊፒን፣ ስሪላንካ፣ የተለያዩ አፍሪካን ሀገሮች ምናምን አሉ። እስቲ እነሱን ተመልከቷቸው። ይሄ ነው ልንጋበዝ ነው። ሽክ ብለን ከቤታችን ስንወጣ ሽክ ብለን ለብሰን ያለችንን ማለት ነው ያለችንን ሽክ ብለን ለብሰን ወተን በስርዓቱ ቁጭ እንላለን። ከዛም በኋላ ይመጣል ቀረቤታ ካላችሁ ከማደር ነው ከማን ነው ቀረቤት ያላችሁ የምትበሉትን ነገር ትጠይቃላችሁ። ከዛም በኋላ ይመጣላችኋል። እኛ ምንድን ነው የምናደርገው? እንሄዳለን፣ መሽኮርመም። አረ እባካችሁ፣ ባካችሁ ላይ ለምንድን ነው የምትሽኮረመሙት? ትልቅ ሆቴል ውስጥ ቁጭ ብላችሁ፣ ጋርደንም ይሁን የትም ቦታ ይሁን ልትበሉን ይሄዳችሁት ብላ፣ እባካችሁ እህቶች አትሽኮርመሙ። እስቲ ሌሎች ዜጎችን እያቸው፣ ማዳያ እኔ ይህንን ነው የምፈልገው፣ እያለች የምታወራውን ሌላ ዜጋ አታዩም? እንዲህ በስርዓቱ ፊሊፒንስ፣ ሌላ እንትን እንዴት እንደሚሉኝ እንደሚሉ አፍሪካኖች፣ ሌላ ዜጎች ማለት ነው። እናንተ ለምንድን ነው እንደዚህ የምታደርጉት? እያንዳንዱን የሚበሉትን ነገር ባይበሉት ራሱ ይቀምሱታል። እናንተ ልትጋበዙ ሄዳችሁት፣ የሚመጥናችሁን ያህል እዘዙ። አትሽኮርመሙ። በቃ በቃ ጨዋ ነሽ የሚያስከብር ስራሽ ነው። እውነት ነው የምላችሁ፣ የሚያስከብራችሁ በእነሱ ክብር የሚኖራችሁ ስራችሁ ነው፣ የምታሳዩት ተግባር ነው፣ አክሽናችሁ ነው። ስለዚህ ልትጋበዙ ሄዳችሁ ያላችሁን እጥብጥብ አድርጋችሁ ልብሳችሁን ያላችሁን ሽክ ብላችሁ ወታችሁ የሚመጣላችሁን ነገር በቃ ለማለሞቻችሁ ይሄንን እፈልጋለሁ ይሄንን መብላት እፈልጋለሁ፣ በርገር ከሆነ በርገር ነው የምፈልገው ሰላጣም ሰላጣን የቀረብላችሁ እየቀረበላችሁ ፈትሹ። ምንም ምን የሚሆን በስርዓቱ ተጋብዛችሁ ነው የምትሄዱትኝ። አዛችሁ ለመብላት ሞክሩ። አትሽኮርመሙ አባካችሁ። ነው ባትበሉት እራሱ እዘዙት። በዛ ላይ ደግሞ ግዴታችሁ ነው። ካልበላችሁ እኮ መስራታችሁ ነው፣ ስትበሉ ነው አይደለም የምትሰሩት። በቃ ይሄ ክፉ አመላችንን ክፉ ስራችንን፣ በቃ የሆነ ክፉ ባህሪያችን ኢትዮጵያ ማስወገድ አለባችሁ። አልወድም የሚባል ነገር የለም። እዚህ ሀገር ካልበላችሁ ሰው አትሆንም። እስከ መቼ ሩዝ ከበላችሁ ሩዝ ድርቀት ነው የሚሆንባችሁ። ያገኛችሁትን ብሉ። ወገቤን ወጋኝ፣ ደከመኝ፣ ያንቀጠቀጠኛል ስለማትበሉ ነው። እስቲ ሌሎች ዜጎችን እያቸው፣ ስርዓቱን በጠበቀ ደንቡ ስንበላ እኮ ራሱ ስናስደሰተ ራሱ በጣም የሚገርመኝ ነገር ልትጋበዙ ወታችሁ? አንዳንዶቹ እስከ ዩኒፎርማችሁ ራሱ የምትሄዱ አሉ። አሁን ዘመዶቻቸው ጋር ምናምን ስራ ለማገዝ ስትሄዱ ዩኒፎርም አርጋችሁ በቃ የሆነ ዝርክርክ ብላችሁ ሱፐር ማርኬት ሲወስዷችሁ ምናምን ልክ እንደዛው ዝም ብላችሁ የምትወጡ ልጆች አላችሁ። እባካችሁ እህቶቼ ያላችሁ ያቺ ነጯን ቲሸርት አጠፍጠፍ አርጋችሁ ጅንስ ለክፉ ቀን ያስቀመጣችሁ ቆይ አንዴ ልብስ አርጋችሁ ያላችሁ ልብስ ልብስ አርጋችሁ በቃ ያላችሁን ነገር እሷን ሸከፍ አርጋችሁ የምትሄዱበት ቤተ ሱፐርማርኬትም ማርኬት ምን እንደሚጋብዙን ከሆነ የትም ቦታ ቢሆን እንዲሁ እራሳችሁን አትጣሉ። በእነሱ ፊት ራሱ የሆነ ምን ሄዱ ያለጋ እናንተ እናንተ የማይወዱትን ነገር ማዳሚሽ ምንድን ነው የማትወዱት፣ ሴትዮሽ ምንድን ነው የማትወዱት? እሱን ጠንቅቀሽ ወቂ። ባለባበስም፣ በፀጉር ስታይልሽም፣ በሁሉ ነገርሽ ጥንቃቄ ያስፈልጋል። ነገር ግን እራስሽን አትጣይ። ለምድነው እራስሽን የምትጥዩ? ብሉ፣ ምግብ ብሉ ተጋብዛችሁ ስትሄዱ ብሉ፣ እዘዙ። ይህንን የምበላው ብላችሁ ተነሱና እዩ። ብርሴም ከሆነ ይህንን የምፈልገው መጥናችሁ ለራሳችሁ እሱ ነው። አይደለም የሚያስፈራው ይሄ ተቆለለ ምናምን የሚባለው አይደለም ነው። በቃ መጥነሽ ስርዓቱን በጠበቀ መልኩ እኛ እኮ በጣም በዚህ ሰው ይቀናብናል። ታውቃላችሁ፣ በዚህ ሰው ይቀናብናል። የእኛ ስርዓት እኮ ይግርማል። በእውነት ነው የምላችሁ። እኔ በጣም የምናደደው በምታደርጉት ነገር ነው የምትሽኮረመሙት ነገር አለ። እባካችሁ አትሽኮረመሙ። የተጋበዛችሁበት እየተጋበዛችሁበት ሰን ውዱር ነው እኛ ጋር አብዛኛውን ጊዜ ሊባኖስ ዲቫን ያለን ውጭ ምናምን የምንጋበዘው ሆነ ይዞ የሚወጡትና የሚወጡት እና ስትወጡ ያለቻችሁን ልብስ ልብስ አድርጋችሁ ጽድት ተበላችሁ ከበላችሁ ዛሬ ልትጋበዙ ነው ሄዳችሁ፣ ያለውን አሳ ማትወዱ ከሆነ የተለያየ ነገር በቃ ብዙ ነገሮች አሉ። ለእኛ የሚመጡትን ማትወዱ አምጡትና ዘዥህ ስትባይ አትፈሪ አትሽኮርመሚ። እኔ አልበላም እኔ ምናምን አትበሉ። የታዘዘ ልትጋብዙ ነው የሄዳችሁት፣ ትበላላችሁ። ከዛ እኮ ከሬስቶራንት ወይም ከሆቴል ካላችሁበት ቦታ እቤታችሁ ስትሄዱ ምግብ እኮ የለም ይዟችሁ። እራሱ እኮ የሚወጡት ራሱ እኮ እቤት መስራት ስለደብራቸው ነው። እህቶቼ እባካችሁ ለራሳችሁ የሆነ እንትን ይኖራችሁ፣ ክብር ይኖራል። እናንተ በመጀመሪያ ራሳችሁ ላይ ስትሰሩ ነው። የሰው ልጅ ደግሞ በማየት ደግሞ በማየት አይደለ? ሰው በምናደርገው ካራክተር አይደለ? አክሽን አይደለ ሰው የሚያከብርን። እራሳችሁ ላይ ስሩ። ከዛም በኋላ ያንን ነገር ደግሞ ወደ ውጭ ታውጡታላችሁ ማለት ነው። ከዛም በኋላ ሚዛን ይሰጣችኋል። እኛ ኮ ተወዳጆች ነን፣ እኛ ኢትዮጵያኖች ማለት ነው። በምናደርጋቸው ነገሮች በሙሉ በጣም ሰው ይወደናል። ስለዚህ ይህን ነገራችንን እንዳስከበረ እናንተም እራሳችሁን አስከብሩ። ብሉ፣ ያለውን ነገር ያገኛችሁትን ነገር አስተካክላችሁ፣ እጥር ምጥን አርጋችሁ ትጋበዛላችሁ። ብሉ፣ አትሽኮርመሙ። ሰዎቻቸው ጋር፣ ዘመዶቻቸው ጋር ይዘዋችሁ ሲሄዱ ዝም ብላችሁ ልብስ አትልበሱ። ቱታችሁን ያላችሁት ልብስ በቃ ሽክ ብላችሁ ሂዱ። ሌሎች ዜጎችን እስኪ እዩዋቸው እና እህቶቼ ራሳችሁን ጠብቁ። በዛ ላይ ደግሞ እኛ የኛ ባህሪ ማናችንም፣ እኔም የማደርገው ነገር ነው። ምንድን ነው የምንለው፣ ስራ ስጨርስ እበላለሁ ብለን። ሰው በልቶ ጠጥቶ ጨርሶ ተኝቶ ተነስቶ፣ እኛ ገና ኪችን እንፈገፍጋለን ኪችን እንፈገፍጋለን። ጽዳት ካደረግን በኋላ እቃውን ካጠብን ካስገባን በኋላ ቁጭ ብለን ልንልክ ልንበላ ስንል እንጠራለን። ቡና ፊት ትበያለች፣ እንደተንከወከሽ የበላሹ እዚህ ላይ ቁጭ ይላል። ማታ ይመቻል። ይደክምሻል ሳትበይ ትተኛለሽ። በፍፁም ይህንን እንዳታደርጉ እህቶቼ፣ ለራሳችሁ ጊዜ ስጡ፣ ራሳችሁን ጠብቁ። ይሄን ለማለት ነው የመጣሁት ማለት ነው። የኑ ነኝ ከቤይሩት ሊባኖስ ማለት ነው። ወዳቸዋለሁ። ላይክና ሰብስክራይብ አድርጉልኝ፣ ከስልክ ኮሜንት ጻፉልኝ። በጣም ነው የማመሰግነው እህቶቼ። ራሳችሁን ጠብቁ። ሀገራችን ኢትዮጵያ እግዚአብሔር አምላክ የድንግል ማርያም ልጅ ይጠብቅ።